እኔ ለፋኖ ይሄ ነው ብዬ መግለጫ አልሰጥም። ፕሮፓጋንዳ አልሰጥም። አንዳርጋቸው ጽጌ ምን ብሎ እንዳስቀመጠ፣ ይሄ ማዛ ምን ብላት እንደተናገራች፣ የፋኖ ሚዲያ ምን እንዳስቀመጠ፣ ይሄ ምን ነው ምን እንዳስቀመጠ፣ እኔ ቴዲ እስክንድር አስመራ እኛ እኛ ወደ ጥያቄ ለአብይ አይደለም ያለው፣ ለብልጽግና አይደለም ያለው፣ ለዘመነ ግሩፕ ነው አለ። ተከፋፍሎ ማለት ነው። አዳምጠኝ። ጀግና ታስበላ የአማራው ጀግና፣ የብሄር ብሄረሰቦች ጀግና፣ አንድ ሆኖ ነው ጣሊያንን የመለሰው። እነዚህ በስልጣን ጥመት መናገር የፈራችሁት ነገዳዊ ማነታችሁ፣ ዶርማንት ስቴጅ ላይ የተቀበረው እና ፕሮፌሰር አስራት ሲቃወሙ የነበሩት ይሄን ደፍረት ተናገር። እየተገዳደልክ ያለኸው አንዱ ወደፊት ሲመጣ አጋው ነው ትላለህ፣ አንዱ ወደፊት ሲመጣ ቅማንት ነው ትላለህ። ይሄን አስተካክል። እኔ እንደ መንግስት ደጋፊ ልንገርህ፣ እንደ ሀገር ደጋፊ እኔ አሁን ያለው መንግስት ዘ ቤስት ኦፍ ቤስት ፎር ሚ። ለምንድን ነው የምልህ መሰለህ? ኢጅፕት በአባይ ላይ ነጥብጥ ላለች ተሸንፋለች ነው እያልኳለሁት ወንድሜ። ኢጅፕት ስለተሸነፈች ነው ቀይ ባህር የመጣችው ነው እያልኳለሁት። አባይን ከለከለች ወይ? ኢጅፕት ብርሃኑ ነጋን ከእጇ ስላጣች ነው። ዶላሮቿን ስለካሰረች ነው። ብርሃኑ ነጋ ዛሬ ከብልጽግና ፓርቲ መንግስት የመስረት አቃል ትምህርት ሚኒስቴር ነው። ትላንት የኢጅፕት ፍሬንድ ነበረ ሬሽን እየተሰፈረለት ዛሬ የኢጅፕት ጠላት ነው ነው እኔ እናንተ አማራ ክልል እንደ አማራ በራሱ ወንድም ጀግና እያጣ አማራ የአማራ ልጅ በፖለቲካ ልዩነት መረሻን አለበት ከህዝቡ ጋር ና ብለዋል እኮ አራት ኪሎ ካለቀቀል ይደራደር ይላል። አንድ ይበልልኝ ጀኔራሎቹ በሙሉ ከህወሓት ጋር ና ከህወሓት ግንኙነት ሲፈጥሩ አማራ ልጆች ካጂዎች ብላቸዋል። የፋኖ አመራሪን ከጂብ ላይ በግንባሩ ላይ የቲፒኤልኤፍ አርማ ለጥፋ ረግጣ ፋኖ የት አለ? ወጣቶች እየታፈኑ ነው። ለሀገር ቢረ እና እንደመለስ ጊዜ ስርዓት እያለ ወዶ ዘመቻ ብሎ ነው መከላከያ ማቋቋም አለበት። እኔ እየነገርኩህ ነው። አይደለም አገሪቷ ጠቅላይ ሚኒስትር የስ የመቶ ሰላሳ ሚሊዮን መሪ ነው። የእሱ ሚስት ከመቼም ጊዜ የመሪዎች ሚስቶች የተሻለች ወጣት ብሩህ ሚስት ናቸው። ለምን ጥሩ ትምህርት ቤቶችን ገንብታለች። ጥሩ ትምህርት ቤቶችን በእሷ መስሪያ ቤት ማለት ነው። እናንተ እንደምትንቁት አይደለም። ዳቦ ቤቶችንም እየገነባች ነው። ዝናሽ ታያቸው አዘሚን ሰርታለች። የለመራ ምስት ሚስት

ዲሞክራሲያዊ መንግስት እንዲቋቋም ኃላፊነት የምንወስደኛ ነው። ጅቡቲን እንዳናጠቃል ነው። የፈረንሳይ ፕሬዚዳንት ስድስት ጊዜ መጥተዋል። ይመሪ ከተባ ስድስት ጊዜ ቤተመንግስትን ያደሰው መቶ ፐርሰንት ባጀቱ የፈረንሳይ መንግስት ነው። የመጀመሪያ ሪፐብሊክ ጋር አየር ሀይል ብላት ላይ ያሰናጠለው የፈረንሳይ መንግስት ነው። ባህር ሀይልን ያሰናጠለው የፈረንሳይ መንግስት ነው። ጀልባዎቹን ጭምር የጅቡቲ አባት ነው። እየሰመ ነው ጅቡቲ ኢጅፕት ጅቡቲ ስትመጣ የፈረንሳይ ፕሬዚዳንት ግብፅ ሄደዋል። ኢትዮጵያ በሰላማዊ በኩል ሰጥቶ በመቀበል ወደ ማግኘት አለባት ነው። አንተ እምቢ ብለህ ይሄ መሪ ቁመቱ እንደዚህ ነው ሲሆን ይሰራል ፊቱ ደበረኝ፣ እንደዛ አይደለም። ሂ ኢዝ አ ሊደር እየመራህ ነው። የአንተ አይዲያ ምንድን ነው ነው? ኢጅፕት መጽሐፍ ለእኛ ሃይማኖት ንትም አርገስ የሰለጠች አስኬንድረ ምናምን ብለህ ከኢጅፕት ጋር ሆኜ ኢትዮጵያን መውጋት ቅዱስ ጦርነት ነው የምትለው

ኦነግና አርበኞች ግንቦት ሰባት የወጡበት ካምፕ ሳር በቅሏል። እሱን አሳድሶ ወደዛ ያስገባቸዋል። ማሽላ ለማስቆፈር ነው። አሁን ያለው የፋኖ ትግል አሸባሪነት ነው። ዘልቆ ገብቶ አፍንዶ መውጣት ነው። የወታደራዊ ቁመና የለውም። ይሄን አማራ ልጆች በደንብ አርጎ ያውቃሉ። አመሰግናሉ ነው አየራይ እንዲሆን ፈልጋሉ። አንዱ እግረኛ መከነት ጄኔራል እንዲሆን ፈልጋሉ። ይሄ ነው የሚያስተምረው ምክንያቱም ምንድነው? ወዳጅ ይሄ መንግስት፣ ዝርግርግ ከሆነ የአንተ ተመራጭ የሆነው መተካት የሚችለው ፖለቲካ አላማ የተኛው መለስ ዜናዊ ህብረ ብሔራዊ ፌዴራሊዝም አምጥቶ አከፋፈለን ቁራረጠን፣ አላችሁ ዶክተር ተታነ ሀድያ፣ መንግስትን ደግፈው ነው አልተጠቀመም ማለት ሀዲያ መንግስትን ተቃውሞ አምስት ጊዜ ኢህአዴግን መለስን ሲያባርር፣ ሀዲያን በጠራራ ፀሐይ አርዷል። ሺ ወጣቶችን ኢህአዴግ ሀዲያ ስደተኛ የሆነው ከአምባታ ስደተኛ የሆነው በሀዲያ ሰበብ ነው። ሀብድድን በመደገፍ ነው ጠብቷል፣ አይደለ ሀዲያ በዞን ደረጃ ነው። ዛሬ ያለ ሀዲያን የሚመሩት የሀዲያ ልጆች ናቸው። ሀዲያ ልጆች ናቸው። የብሄር ብሄረሰቦች ቀን እየተከበረኩ ነው ተሰርዟል። ብራ ብሔራዊ ነው እኮ ከአንድ ቋንቋ ወደ አምስት አምጥቷል እኮ የፌዴራል ቋንቋ ወዳጅ፣ በስራ አስፈጻሚ ውስጥ ሀዲያ የፈለከውን ቁጥሩ ሊሰጠው ትችላለህ። ድጋማዎች አይደለም ከቲታ የመጡ አይደለም። የሀዲያን ቦኪላ የመጣችው ሚኒስቴር በፌዴራል ደረጃ ዶክቶር ነች። ተራማጆች ናቸው፣ ምሁራን ናቸው። የከምባታው ከምባታ ውጭ ጉዳይ ሚኒስቴር ነው ዛሬ ሲልጤ የሀገሪቷ ብሔራዊ ደህንነት ጀነራል ነው። የነገርኩ ነው። ሶማሌ የብልጽግና የፓርቲ ምክትል ፕሬዚዳንት ነው እና ይህ መንግስት ዜሮ ሆኖ ነው። ሶማሌ መንግስት ምድረገነት ነው። ሙስጠፋ የቀየ ነው። አወል አርባ ኤርታሌ ከማያት ዛሬ ፍራፍሬ ለማየት እንዲተዳድጉሃል። አወል አርባ ዛሬ ባለፈ አንተ ያነሳቸው ሰዎች ሰርጋቸውን ያደረጉት ደጉ መንደር ላይ ነው። አዲሱ ቪሌጅ ማለት ነው። ፍራፍሬ መንደር ላይ ወዳጅ ነኝ ጠየቅኩ አለውት አብይ ከነ ድክመቱ ይሄ መንግስት ይዘበስት ያንቴ አንጣና የአማራ ተቃዋሚ የኦሮሞ ተቃዋሚ የትግራይ ተቃዋሚ እስቲ ወንድ ነህ ብሔራዊ ፓርቲ ፍጠር። ፓርቲው ብሔራዊ ነው። ህብረ ብሔራዊነታችን አልፈረሰም። ሀድያን ሀድያ ነው የሚመራው። አሁን ከንባታን በዞኑ ከንባታ ነው የሚመራው። ወላይታ አደለም የሚመራው፣ ወላይታን በዞኑ ወላይታ ነው የሚመራው። ጋሞን በዞኑ ጋሞ ነው የሚመራው። ብልጽግና እኛንን ብልጽግና ኦሮሞ አይደለም። እኛንን እጻፍ ነው ነው ብልጽግና ፓርቲን እኛንን ያቋቋም ነው ለአማራ ልጆች በርዳር ላይ በንግግሩ ላይ እሺ ብልጽግና መንግስት ከተቃውሞዎች ጋር ሆኖ መንግስት ፈጥሯል። ብልጽግና የፈረሰውን አየር ኃይል የአምስተኛ ጀኔሬሽን ሰማዊ ንገበሉ ከራሽያ አራት ጀቶች እኛ አንተ የሸጥከውን ጅቡቲ ቴኑሪ ብለን በሰላም ሳላም የሚከል እናጠቃላለን ነው እያልኳለት ይሄ አለም ያወሰነበት ጉዳይ ኤሪትራን ሉዓላዊነቷን አንሰብርም። የኤርትራ መንግስት አሸባሪ ሆኖ ሊቀጥል አይችልም፣ ነው እያልኩ አለው። ዲሞክራሲያዊ መንግስት እንዲመሰረት የኤርትራ ልፍ የማገልገል የማገዝ ግዴታ ስላለብኝ ኃላፊነትም ስላለብኝ ዩ ዊል ሲ ፕሊዝ ይህን ቪዲዮ አስቀምጥልኝ። ኢትዮጵያ ላይ የተቆረጡ ዙሪያ ላይ ያሉ ሀገሮችን ዲሞክራት መንግስት ካልፈጠርን ባህር ኢትዮጵያ ባይልም ቢሆን በዲፕሎማሲ ካልፈጠረች በስተቀር አፍሪካ መፍትሄ አያገኝም። አድዋ ላይ በፈረስ ሄደን አፈር ስላበለነው ነው ጥቁሮች ክብር ያገኙት። የምንሊካ ሁልዲፍረስ ብለህ ስለ ሀዲያ ፊት አውራዴ አታውረም። ስለ ጎበና ዳጬ አታውረም። ስለ እናተ ጀነራሎች አታውረም። ምኒልክ አንድ ጥይት ተኩሷል? ጀነራሎቹ አይደለም ወይ የተኮሱት? ጀነራሎቹ አይደለም ወይ ጦርነት የመሩት እ ዛሬ አብይ አንድ ጥይት ተኩሷል? አማራ ተወካዮች ከምጀም ጊዜ የተሻሉ ምሁራን ናቸው። በመንግስት ያሉት የአገሪቷ ፕሬዝዳንት፣ ምክትል ምክትል ጠቅላይ ሚኒስትር፣ ጀነራሎች ከማቼም ጊዜ በላይ ሆኖ ለሚትሉ አንተ ጋዜጠኛ ነው፣ በደንብ ፈትሽ። ከማቼም ጊዜ እኔ ዝናሽ ታያቸውን ያልኩት ቀይናት አላልኩ። ለአቅመ ደካሞች ትምህርት ትገንብታለች፣ ለአካል ጉዳተኞች ሃይስኩል በሌለበት ምርጥ ሃይስኩል እየገነባች ነው። አዜብ መስፍን ገንብታለች ወይ ነው እያልኩ አሉት። የሀይለማርያም ሚስት የመንግስቱ ሀይለማርያም ሚስት የሀይለማርያም ደሳለኝ ሚስት ገንብታለች ወይ? ጣይቱ ጦርነት ተሳትፋለች ተብላለች። ምን ሰርታለች እንደ ኢትዮጵያ በልማት የምልጅ ምን ኃይለ ስላሴ ምስት የመጨረሻ ቪዲዮችን ሁሉም ብሄር እኩል፣ ሁሉም ሃይማኖት እኩል እንዲሆን ይፈልጋሉ ብለው የተናገሩበት ቪዲዮ አለ። ኃይለ ስላሴ መግደል አይደለም ወይ ለማድ ነው? ምሁርን መግደል ማጥፋት አይደለም ወይ ለማድ ነው? ይሄ መንግስት ከእነ ድክመቱ ሪፎርም አድርጎ ቀጥሏል። ይሄ የመጀመሪያ የሆነ ታሪካዊ ትራንዚሽን ነው። መከላከያን ኢንዲፔንደንት ኢንስቲትዩሽን ለማድረግ በብቃት በትድቅ የዘመነ መከላከያ አድርጓል። ወዳጄ በቆሎ አይደለም አዲስ አበባ ላይ ያየው ድሮን ነው፣ ከጉሩ ሶሪ ከቱርክ አደለም የሚለሚ ነው። ስለዚህ እና እኔ ምልህ እንደ ሀገር አሁን ይሄ የፓርቲ ጉዳይ አይደለም፣ ሀገራዊ ጉዳይ። ሀገር ጉዳይ ላይ በጋራ ናውራ ዶክተሮች ታግዙ ናላቸው። ዶክተሮች ኑና መንግስቴን አማክሩት ምክር ስጡት። እዚህ ጋር አድያ ሲታሪት ጅብ ያልተቀጠቀጠውን ኮርማ ቁለጡን ወርዶ በላለ ብሎ እየተከተለ ይነጋበታል አሉ። በስዴ በሚቀየር መንግስት የለም ፓርቲ መራራ ጉዲናን እነ መራራ የመራራ ፖለቲካን አማራ ህዝብ ያምናል ወይ የአንዳርጋቸውን ፖለቲካ የኦሮሞ ህዝብ ያምናል ወይ የበቀላን ፖለቲካ የኦሮሞ ህዝብ ያምናል ወይ የትግራይ ህዝብ ያምናል ወይ ይሄ ይቅርታ አድርግልኝና ፕሊስ አቅመ ፖለቲካ ደርሳችሁ ኑ አመሰግናለሁ ተወዳዳሪ ፓርቲ እንድኖራ እንፈልጋለን እኛ ብቻችን በአንድ ሜዳ መጫወት አንፈልግም አመሰግናለሁ የሀገር ግዴታ ስለሆነ ነው